እነዚህም ምርጥ ወጣት ተጫዋቾችን አይናቸውን በማየት ብቻ ነው ማን እንደሆኑ ገምቱ። የመጨረሻውን ጥያቄ በትክክል የመለሰ ሽልማት ይኖረዋል። ይህ ተጫዋች ማን ነው? ኪሊያን ኤምባፒ። ይህኛውስ ማን ይመስላችኋል ይመስላችኋል? አለሃንድሮ ጋርናች። ይህ እንግሊዛዊ ተጫዋችስ ማን ነው? ኮል ፓልመር። ከሶስት ጥያቄዎች ሶስቱንም ያገኘ ይህንን ቪዲዮ ላይክ ያደርግልኝ። መካከለኛ ጥያቄ፣ ይህ ተጫዋች ማን ነው? ጁድ ቤሊንግሃም። ይህ ታዳጊ ተጫዋችስ ማን ይመስላችኋል? ላሚን ያማል። አሁን ደግሞ ወደ ከባድ ጥያቄዎች እንሄዳለን። ከዚያ በፊት ግን አምስት ሰከንድ ልስጣችሁ እና ይህንን አካውንት ፎሎ አድርጉልኝ። ይህ ሴኔጋላዊ ተጫዋች ማን ነው? ኒኮላስ ጃክሰን። ይሄስ ማን ይመስላችኋል? ኤርሊንግ ሃላንድ። በባለፈው ቪዲዮ የ2020 ባላንዶር ያሸነፈው ተጫዋች ማን ነው ብለን በጠየቅነው ጥያቄ በኮሮና ምክንያት በ2020 የባላንዶር አዋርድ አልተዘጋጀም ብለው የመለሱ ተከታዮች አሸናፊ መሆን ችለዋል። በቀጣይ ቪዲዮ አሸናፊውን ምን ለይበት ጥያቄ፣ ይህ ስዊድናዊ ተጫዋች ማን ነው? መልሱ ኮመንት ላይ አስቀምጡልኝ።